የኢትዮጵያ ከተሞች በትውልድ ቅብብሎሽ ዘመናዊ የከተሜነት እሳቤ እድገትን ማሳለጥ እንደሚኖርባቸው የኢፌዴሪ ፕሬዚዳንት ታዬ አፅቀ ሥላሴ ገለጹ። በአዲስ አበባ በተካሄደው ኑ ጎንደርን እንሞሽር በሚል የገቢ ማሰባሰቢያ መርሃ ግብር ከ ሁለት ነጥብ ሁለት ቢሊየን ብር በላይ ገንዘብ ቃል በመገባት ተጠናቋል። በመርሃ ግብሩ ላይ የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ፣ የክልሎችና የፌዴራል የመንግስት የስራ ኃላፊዎች፣ ባለሀብቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህም ጊዜ የኢፌዴሪ ፕሬዚዳንት ታዬ አፅቀ ሥላሴ ባስተላለፉት መልእክት በገቢ ማሰባሰቢያ መርሃ ግብሩ የተገኘሁት በልማት ተግባር የተጉና የበረቱ ኢትዮጵያውያንን ለማመስገን ነው ብለዋል። የኮሪደር ልማት ትልቅ ሀሳብ መሆኑን የገለጹት ፕሬዚዳንቱ፣ ከተሞች የእድገት መሰረቶች በመሆናቸው ሀብትን፣ ሀሳብን፣ እድገትንና ዘመንን ማስተሳሰር እንደሚኖርባቸው ገልጸዋል። ፕሬዚዳንቱ እንዳሉት የኢትዮጵያ ኃያልነት መሰረትም ከሕዝቦቿ ሀገር ወዳድነት ጋር የተሰናሰለ እሳቤ መሆኑን ተናግረዋል። እውቀት፣ ሀብት፣ ሰው፣ ብሩህነት ከተስማሙ ኢትዮጵያን ማስፈንጠር ይቻላል። የሌሎችን ዓለም እድገት የምናየው ይሄን ነው የእድገት ቁልፉ በብልህነት በመገለጥ ስሜት አዲስ ሀሳቦችን በማማተር ህዝብን አስተባብሮ ሳይታክቱ መስራት ነው የእድገት አዲስ የፈጠርነው ጉዳይ አይደለም። ሌሎች አለማት የሄዱበት መንገድ ነው። ኢትዮጵያ ሀያልነት ታሪኳ ብቻ አይደለም። ኢትዮጵያ ሀያልነት መሰረቱ ህዝቦቿ አገር መውደዳቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደር አብያተ መንግስታትን የመፍረስ አደጋ ለመታደግ ለወሰዱት ወሳኝ እርምጃ ምስጋና አቅርበዋል። ለጎንደር የከተማ ልማት ገቢ መርሃ ግብር አስተዋጽኦ ያደረጉ አካላትን የአመሰገኑት ፕሬዚዳንቱ፣ እውቀት፣ ሀብት፣ ሰውና ብርሁነት ከተስማሙ ኢትዮጵያን ፈጥኖ ወደ እድገት ማማ ማስፈንጠር እንደሚቻል አንስተዋል። እያንዳንዱ ኢትዮጵያዊ በትውልድ ቅብብሎሽ ዘመናዊ የከተሜነት እሳቤ እድገትን ማሳለጥ እንደሚኖርባቸው አስገንዝበዋል። የጋራ የኢትዮጵያውያን የእጅ ስራ ነው። ኢትዮጵያውያን፣ ይሄ አዘቦታዊ ንግግር አይደለም፣ ወይም ደግሞ አዲስ የተገለጠ እውቀት አይደለም። በእውቀታቸው በጥበባቸው፣ በወረታቸው፣ በሀብታቸው በጋራ የተገነባ አገር ነው። እያንዳንዱ የኢትዮጵያ ከተሞች በትውልድ ቅብብሎች መዘመንና ማደግ ይኖርባቸው አሁን የኮሪደር ልማት አንዳንዴ ስሙ አነስ ይላል። ኮሪደር ሲባል ስናወራ ኮሪደር መተላለፊያ አይደለም፣ ትልቅ ሰፊ ሃሳብ። ጎንደር ብቻም ሳይሆን በተለያዩ ቦታዎች የተጀመሩት የኮሪደር ልማቶች የተሀድሶ ዘመን ዋነኛ ካስማ በመሆናቸው ይህንን ማስፋትና ማጠናከር ይኖርብናል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው በኢትዮጵያ የከተሜነት ታሪክ ክትመት እስከ ኪነ ጥበብ ከስልጡንነት እስከ ታሪክ አሻራ ድረስ ጎንደር ለብዙ ከተሞች ምሳሌ ናት ብለዋል። ይሁን እንጂ ልማት ተነፍጓት ባለችበት የመቆም ዕጣ ፈንታ ገጥሟት እንደነበር አስታውሰው ቅርሶቿም ተጎሳቅለውና የመጥፋት አደጋ ተጋርጦባቸው የቆየች ከተማ እንደነበረች ገልጸዋል። በዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተከናወኑ የጎንደር ታሪካዊ ቅርሶች እድሳትና የልማት ስራዎች በከተማዋ ነዋሪዎች ደስታና አድናቆት እንደፈጠረ ገልጸዋል። አባቶቻችን ውብ አድርገው የሰጡንን ከተማ የመገንባት ኃላፊነት ወስደናል፣ ያሉት ርዕሰ መስተዳድሩ፣ ይህም አባቶቻችን የሰሩት ቅርስን ከማደስ ባለፈ የእድገት ህልማቸውን እውን ለማድረግ እየተሰራ ነው ብለዋል። ጎንደር ታሪኳን ብቻ ሳይሆን ታሪኩን ለወደፊት መነሻ አድርገን ልንጠቀም ይገባል። የአባቶቻችን ቅርስ ማደስ ብቻ ሳይሆን ህልማቸውንም ማሳካት ይኖርብናል። ከቅርሱ ባሻገር ምን ያህል ህልመኞች እንደነበሩ የሰሩት ስራ ያስገነዘበናልና የጎንደር የባለፈ ታሪክ፣ የጎንደር የቀደመ የአባቶቻችን ስራ በዚህ በኩል አለ። በሌላ መንገድ ደግሞ የወደፊት የጎንደር የዝምንና የብልጽግና የተስተካካይነት ስራ ይኖራል። በዚህ መካከል ያለ ነው እኛ ነን፣ ድልድዮች እኛ ነን። ይህንን የቀደመ ታሪካችንና የወደፊት መዳረሻችንን የማስተሳሰር ኃላፊነት በእኛ ላይ እየወደቀ ነው። የጎንደር ከተማ አስተዳደር ከንቲባ አቶ ቻላቸው ዳኘው የጎንደር ከተማ ለዘመናት ከስልጣኔ ጋር የተሳሰረ ታሪካዊ ቢኖራትም ከዘመኑ ጋር የሚሄድ መሰረተ ልማት የላትም ብለዋል። አሁን ግን ይህ እንዲያበቃም ጠቅላይ ሚኒስትር ዶክተር አብይ አህመድ ለከፈቱት የብርሃን መንገድ ምስጋና አቅርበዋል። በመርሃ ግብሩ የፌዴራል መንግስት የልማት ድርጅቶች፣ የክልል መንግስታት፣ የገንዘብ ተቋማት፣ ባለሀብቶች የገንዘብ ድጋፍ ቃል የገቡ ሲሆን መርሃ ግብሩም እስከ ግንቦት 3 2017 ዓ.ም በተለ የተለያዩ ዝግጅቶች እንደሚቀጥል ተገልጿል። ልማት ለጎንደር እጣ ፈንታው አይደለም እስክንል ድረስ በተዘጋ ከተማ ውስጥ ኖረናል። ዓለም የኔ ያለው ቅርስ እጃችን ላይ ሊፈርስ አሳቆን ድንገት ለካ ጎንደር ልማት ይገባታል ያምርባታልም ያልንበት ታሪክ እውን ሆነ። በኢትዮጵያ ሕዝብ ፊት ይህንን ላደረጉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናዬን ሳቀርብ